በአሁኑ ሰዓት እንግዲህ ብርቱካን መታሰሯ ተሰምቷል። ያሰራትም የአዲስ አበባ ፌዴራል ፖሊስ ሲሆን አንዳንድ ኢቢኤስ ቴሌቪዥን ቀርባ ብዙዎችን በንባ ያራጨችው ብርቱካን ታስራለች። ታሰረችውም የአዲስ አበባ ፌዴራል ፖሊስ ቢሮ። ልብ በሉ እችይታችን በሙሉ ቃለ ምልልሱ ላይ የት ዩኒቨርሲቲ ማንኛው ዩኒቨርሲቲ የት ቦታ እንደሆነ እንኳን አንድም ቦታ ላይ አልጠቀሰችም ዩኒቨርሲቲ የገባችበትን የምትናገርበት ነው። እሷ በረሳት ነበር 392 ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን አስቆያችሁ? እኔ ያለሁ እግዚአብሔር ይመስገን ባያላችሁ። በሰላም ክርስቶስ ይብዛላችሁ። ተወዳችሁ ኦርቶዶክሳውያን የንቁሃን ሚዲያ ቤተሰቦች በድጋሚ በአዳዲስ መረጃ ተመልሼ መጥቻለሁ። እንግዲህ ሰሞኑን መነጋገሪያ የሆነችው እህታችን ታስራለች የሚል መረጃ እየወጣ ነው ያለው። እጅግ ያሳዝናል። እውነት ያማል ነው የምላችሁ። የተበደለ የሚታሰርበት ሀገር ላይ ነው ያለ። ነው እውነት ያማል። የዚች ልጅ ፍትህ ዞሮ ከማየት ተረስቶ ወደ እስር ወደ መንገለታታት፣ ያማል እውነት ያማል ነው የሚላችሁ። መረጃውን አንድ ባንድ የማስደምጣችሁ ይሆናል። ወደዛ ከሜዳችን በፊት ግን እጅግ ያስገረመኝ አንድ ብላቴና አለ። እሱን መዝሙር ነው አድምጠን እንመለሳለን። በእውነት የሚገርም ጸጋና ያለው ልናበረታተው የሚገባ ልጅ ነው። እና ይህን መዝሙር አስደምጫቸው ቀጥታ ያለውን መረጃ ሙሉ በሙሉ የምንሰማ ይሆናል። ቀጥታ ወደ ልጁ እንሄዳለን። አሁን ይቀሰቀሰኛ ልስም

ጨምረው ፊቱን እየሰፎት እየተንገላታ እየተንገላታ በጦር እየወጎት ይሰጣል ቀርታ ይሰጣል ቀርታ እና እሱ እየጠሉት እርሱ ይወዳቸዋል። እርሱ ይወዳቸዋል። አስረው ሲጎትቱት ይከተላቸዋል። ይከተላቸዋል። ሰማችሁ። ሽበ የለም ሞተዋል ሲሉ ኖረን ያሉ መጣፍተዋል ሲሉ በስተል አለን። በእግዚአብሔር ሁሉን አልፈን አለን። በጌታ ሁሉን ችለን አለን። በእግዚአብሔር ሁሉን አልፈን አለን። በጌታ ሁሉን ችለን

የሉም ሞተዋል ሲሉን ኖረን፣ የሉም እጠፍተዋል ሲሉን በስተን አለን። በእግዚአብሔር ሁሉን አልፈን አለን። በጌታ ሁሉን ችለን አለን። በእግዚአብሔር ሁሉን አልፈን አህዛብ ስጋችንን ሊያጠፉ ቢደክሙ ብዙ ዘመን ቢለፉ ከአሸናፊዎች ሁሉ በልጠን አልሞትንም፣ ዛሬም አለን በስተን አልሞትንም፣ ዛሬም አለን በስተን የሉ ሞተዋል ሲሉን ኖረን የሉ ጠፍተዋል ሲሉን በስተን አለን። በእግዚአብሔር ሁሉን አልፈን አለን። በጌታ ሁሉን ችለን አለን። በእግዚአብሔር ሁሉን አልፈን በጌታ ሁሉ እንችላለን። ምን ልበል እኔ ምን ጠበቃችሁ ማሪ። እውነት እጅግ ደስ የሚል ዝማሬን ያሰማን ከዚህ ልጅ ከዚህ ህፃን አንደበት መስማት በእውነት እጅግ ያስደስታል። እውነት ነው የምላችሁ፣ እንደዚህ ያለ ልጆችን ስናገኝ ግዴታ ማበረታታት አለብን ብዬ ያስባለኝ ዝማሬ መላክ ያሰማልን ወንድማችን ወደ መረጃ ውስዳቸዋለውኝ። ቀጣ ይሁን ኤቢኤስ ቴሌቪዥን በዚች ግለሰብ ጉዳይ ይቅርታ ቢጠይቅን መልሶ የይቅርታ መግለጫው አንስቶታል። መግለጫው ባጭሩ ልንገራችሁ። ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችው ልጇንም ለማሳደግ አቅም የሌላት መሆኑ በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሀዘንና በንባ ችግሯን ገልጻልን ነበር። ይህም በሴቶች ላይ እየደረሰ ባለው ጾታዊ ጥቃትና በዚህም ሕይወታቸው መራራ የሆነባቸው እህቶችና እናቶች በመርዳት ላይም በአተኮረው ዓላማ በመነሳት ይህም ፕሮግራም ወደ ተመልካቾች ለማድረስ ሞክረናል። ሆኖም ፕሮግራሙ ከተሰራጨ በኋላ ብፁም፣ ኢሞራላዊ በሆነ መልኩ ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾች በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ እየተሰራ እንደሆነም ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ታዲያም ኢቢኤስ ቴሌቪዥን ጉዳዩ በጥልቀት እየመረመረ እንደሚገኝም በወጣው መግለጫ ላይ ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ሕጋዊ እርምጃ እንዲወስድም ጣቢያችን ከሕግ አካላት ጋር ይተባበራል በማለት የኢቢኤስ ማኔጅመንት ያወጣው መግለጫ ያሳያል። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ፍሎ በማድረግ ቤተሰብ ይሁኑ። በአሁኑ ሰዓት እንግዲህ ብርቱካን መታሰሯ ተሰምቷል። የአሰራትም የአዲስ አበባ ፌዴራል ፖሊስ ሲሆን አንዳንድ ነገሮችን በማጣራት ላይ እንደሚገኙ ተገልጿል። የቤስ ቴሌቪዥን ቀርባ ብዙዎችን በንባ ያራጨችው ብርቱካን ታስራለች። የታሰረችውም የአዲስ አበባ ፌዴራል ፖሊስ ቢሮ ውስጥ እንደሆነ እና አሁን ምርመራ እየተደረገላት እንደሆነ ተነግሯል። የቤስ ቴሌቪዥን ቀርባ ብዙዎችን በንባ ያራጨችው ብርቱካን ታስራለች። የታሰረችውም የአዲስ አበባ ፌዴራል ፖሊስ ቢሮ ውስጥ እንደሆነ እና አሁን ምርመራ እየተደረገላት እንደሆነ ተነግሯል። እንግዲህ እንደሰማችሁት ነው መረጃውን። እህታችን ብርቱካን ያሁሉ መከራ ያሁሉ ስቃይ ያሁሉ ግፍ ከደረሰባት በኋላ ወደ እስር ቤት መግባቷ እጅግ እጅግ ያሳዝናል። ያእውነት ያማንላችሁ ለሴት ልጅ ትልቅ ከባድ ነው። እጅግ የሚያሳዝን ነገር ነው። የተበደለ ወደ እስር ቤት የሚገባበት ሀገር ላይ እንዳለን ገና ዛሬ አየው እውነት ነገር ምን ሰማታ ብቻችን፣ ግን ወደ እስር ጋ የሚያስገባት ነገር አንዲትም ነገር አላየው። ምን ይበራት የመረጃ ወትሮ ነገር ሰውን በመግደልና ተማሪዎችን በማሳተፍና በማስተፋፋት በብርቱካን ጫማ ቆመን አንድ አመት ከስድስት ወር ያሳለፈችውን ጊዜ መከራና ስቃይ እያንዳንዱን ቀን ብትተርክልን እኮ አንድ አመት ከስድስት ወር ይፈጅብናል። እያንዳንዱን ድርጊት ምን ፈትሸው እኛ አርባ ደቂቃ እና ሰላሳ ደቂቃ ሰምተን መቆጣጠር እንዲካቃተን መሻኮቱን ምን አመጣው? መሻኮቱ ከምን ትርፍ ነው? ተመልከቱ ይህን ቪዲዮ። ዩኒቨርሲቲ የገባችበትን የምትናገርበት ነው። እሷ በረሳት ነበር። ከዚያ ዩኒቨርሲቲ እንትን አስራ ሁለት ክፍል ጨረስኩኝ፣ አስራ ሁለትም ያው 392 አመጣው። ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደቡ። ምን ዩኒቨርሲቲ አለችን? የትኛው ዩኒቨርሲቲ ገባሁ አለችን? ዩኒቨርሲቲ ገባሁ፣ 392 አመጣ ዩኒቨርሲቲ ገባው ከዛን ተመደብኩኝ አለች። ይሄ ነው ማህበራዊ ሚዲያ ላይ የተላለፈው። በጣም ብዙ አይቻለሁ። እያንዳንዱ ቃሏን ለመሰንጠቅ የሚሞክሩ ማህበራዊ ሚዲያ ላይ። እኔ ማለት እዚህ ሞራል ውድቀት ላይ እንዴት ነው የደረስነው? የሞራል ውድቀት እንደ ማህበረሰብ ወድቀናል፣ እንደ ሀገር ላሽቀናል። ይሄ የመላሸቅ የመወደቃችን ምልክት ነው። ይችን ሴት አማራም፣ ኦሮሞም፣ ትግሬም፣ አፋርም፣ ኩናማም ምናምን ከማድረጋችሁ በፊት መጀመሪያ ሰው ነበር። ልጅ ሆነን ሴት ሆነን አላየናት ሴት ሆና አላየናትም። መጀመሪያ እስኪ መጀመሪያ ሴት እናድርጋት። ተውት፣ አማራም ማታርጓት፣ ኦሮሞም ማታርጓት፣ ማንም ማታርጓት፣ ማንም ማታርጓት። ሴት አድርጋችሁ ተመልከቷት። የትኛውም ሴት ትሁን ህፃን ሲምቦ ባሌ ጎባ ላይ የአምስት ዓመት ልጅ ተደፍራ ስትገደል የጮ ሰው የለም። የአምስት ዓመት ህፃን ሎሚንኪ ተብላ ጎረቤት ተወስዳ ተደፍራ ማንም የተናገረ የለም። የስምንት ዓመት ልጅ ወላይታ ሰወዶ ዩኒቨርሲቲ መምህር ደፍራት ተብሎ ሲነገር ከእስር ቤት ሊወጣ ነው ብለን ፕሮግራም ስናቀር ማንም የተናገረ የለም። ማንም የጮ የለም። ለአምሮት የምትባል ድሬዷ ላይ የ ሁለት ዓመት ልጅ ከረሜላ ሰጥቷት ደፍሯት ገደላት የተባለችዋን ልጅ ማንም የተናገረላት የጮላት። ልብ በሉ እቺታችን በሙሉ ቃለ ምልልሱ ላይ የት ዩኒቨርሲቲ ማንኛው ዩኒቨርሲቲ የት ቦታ እንደሆነ እንኳን አንድም ቦታ ላይ አልጠቀሰችም፣ ስሙንም አልተናገረችም። ያበውን ዝክር የበላ ሲለፈልፍ ያድራል እንደሚባለው፣ ግን ገዳይነታቸውና ስራቸውን ስለሚያውቁ ሳይጠሩ አቤት ብለው ስማችን ጠፋ ብለው መጥተዋል። ቀድሞ ነገር ምን ስም አላችሁ እና ነው ስማችሁ የሚጠፋው? ዲምቢ ዶሎ እናንተ ብሎ ደግሞ ስማችሁ የጠፋ ወትሮ ነገር ሰውን በመግደልና ተማሪዎችን በማሳገትና በማስጠፋት አሉ ስማችሁ የሚታወቀው። የነዚህ ድንቁርና ደግሞ ከየትም አይገኝ። እባካችሁች ምስኪ ልጅ ተዋት፣ ተወት፣ በቃ እባካችሁ፣ ቡርቱካንን ተወት። ስለዚች ልጅ እየሰማነው ያለው ነገር በዚህ ሰዓት ላይ ጥሩ አይደለም። እባካችሁ እቺ ልጅ በቃ ተዋት። ያሳለፈችው መከራ ያሳለፈችው ችግር ያሳለፈችው ስቃይ በቂዋ ነው። ከዚህ በኋላ በቃ ልጇን ታሳድግበት። ከዚህ በኋላ አታክማ ትዳንበት። ከዚህ በኋላ በቃ ያቆመችውን ትምህርት ትማርበት። ከዚህ በኋላ በቃ ህዝቡ ያስተምማታል፣ ህዝቡ ሞራሏን ይጠብቃል፣ ህዝቡ የምትፈልገውን ነገር በሙሉ ያደርግላታል። ያሳለፈችው ስቃይ፣ መከራ፣ ሁሉ ነገር በቃ በቂዋ ነው። እባካችሁ ልለምናችሁ፣ ፖለቲካውንም ሁሉንም ነገር ተውትና ሰውነት ይቅደም። በቃ እቺ ልጅ ተዋት በቃ ህዝቡ ያሳከማታል። ህዝቡ ለእሷ ማያደርገው ነገር የለም። በቃ እናንተ ብቻ ተዋት በቃ ልለምናችሁ፣ በቃ ተዋት። በቃ ዛሬ አንድ መራራ ሀቅ እናገራለሁ፣ እየመረረም ቢሆን ዋጡ። እችህታችን ምናልባትም አማራ ባትሆን ኑሮ የእኛው የአማራ አርቲስቶች የእኛው የአማራ ታዋቂ ግለሰቦች ተሰሚነት አለን ብለው የሚያስቡ ግለሰቦች ሁሉ እየወጡ ፍትህ ይጠይቁ ነበረ። ነገር ግን አማራ ስለሆነች ብቻ፣ ወንጀል ነው ብለው ስላሰቡ ብቻ ነው አይደል? ማንም ድምፅ ድምጽ የሆናት የለም። እመኑኝ፣ የኪነ ጥበብ ስራ የሚሰራው ለማህበረሰብ ነው። ይህ ማህበረሰብ እንዳከበራችሁ እንደወደዳችሁ ሁሉ አንቅሮ መጥፋት የሚያውቅበታል። ምናልባት አንቅሮ ሲተፋ ምን እንደሆነ እስከዛሬ ዛሬ ላታዩ ትችላላችሁ። እመኑኝ ዛሬ ዝም ባላችሁበት ልክ ነገ አማራ ሕዝብ አናውቃችሁም እንደሚላችሁ እርግጠኛ ነኝ። ይህን ቀን ጠብቁ።